ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲስ አምና ቅድስት ንጽሕት ድንግል ማርያም ስሙ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ስጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላይት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማይታት፣ ቅዱሳን ጻርቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። ክርስቶስ ተንሰአሙታን በአብያይ ለስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይዚ ሰቆና ፍስሐ ወሰላም። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የስራት ያደረግ ቃል ኪዳን ልጆች፣ የመስቀሉ አማኞች፣ የቅዱሳኑ ወዳጆች፣ ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናቶችንም ጨምሮ በሰበሰበን በወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ በየሰዓት አቆጣጠራችሁ። አሜን። ለአምላክ ቅዱስ ጌታ እግዚአብሔር ይመስገን። እንኳን ለዚህ ሰዓት ለዚች ደቂቃ እግዚአብሔር በሰላም በጤና ሁላችንንም አደረሰን አደረሳችሁ። በቸርነቱ በምሕረቱ በይቅር ባይነቱ በአባትነቱ ያልተለየን አባታችን የአባቶቻችን አባት ቅዱሱ አምላክ እግዚአብሔር ይክበር ይመስገን። ቸርነቱ ምሕረቱ፣ ይቅር ባይነቱ ያልተለየ የማይርቀን፣ የማሸሸን፣ የማይለየን፣ የማይሰለቸን ስንለምነው፣ ስንጠይቀው፣ ስናለቅስበት፣ ስንጮህበት የማይሰለቸው አባታችን እግዚአብሔር ነው። ክብርና ምስጋና ይሁን። ኃጢአታችንን ሳይቆጣጠር ክፋታችንን ሳይመለከት ስለ ቸርነቱ እያለ ይቅር የሚለን ስለ እናቱ እያለ ይቅር የሚለን አስታራቂያችን እናታችን ንጽት ቅድስት ድንግል ማርያም ናት፣ ምርኩዛችን ናት ቃል ኪዳን ስላላት ማለት ነው። ዛሬ እናታችን ቅዱስት ኪዳነ ምሕረት ናት። ቅዱሳን አባቶቻችን በእምነት እግዚአብሔርን ደስ አሰኝተው ያለፉ እና እግዚአብሔር የተመሰገነ ይሁን ያው የቅዱሳን ቃል ኪዳን እንግዲህ የሰጣቸው እኛ ደግሞ በነሱ ጸሎት፣ በነሱ ምልጃ፣ በእግዚአብሔር ቸርነት፣ በቅዱሳን መላይ ተራዳይነት አለን። ተስፋችን በእግዚአብሔር ነው፣ ሌላ የለም። ዛሬ ተስፋ ብናደርገው ሰው ለአንድ ቀን ለሁለት ቀን ያው ሊሆን ይችላል፣ ግን ቆየት ስንል አነጋገር ሁሉ ይቀየራል። ማለት ሰዎች ስንባል የው ደካማዎች አይደለንም። እግዚአብሔር ግን ዛሬም ነገም ምንጊዜም ከእሱ እንድንለይ እንድንርቅ አይፈልግም። የሟችን ሞት አልወድም አልፈቅድም ይላል። በሕይወት ኑሩ ነው የሚለ በሕይወት እንድንኖር እግዚአብሔር አምላካችን እሱ ይርዳን እና የቅዱሳን ቃል ኪዳን ያው ቃል ኪዳን ሁለትና ከዚያም በላይ በሆኑ ወገኖች መካከል የሚደረግ ውል ስምምነት ነው። ስምምነቱ ላይ ውል ሰጪ ውል ተቀባይ ውልና የውሉስ የስምምነቱ መማፀኛ ምልክት ይኖራል ማለት ነው። ለምሳሌ በአዳምና በሔዋን በአዳምና በእግዚአብሔር መካከል የነበረው ቃል ኪዳን ብንመለከት ውል ሰጪ እግዚአብሔር ነው። ውል ተቀባይ ደግሞ አዳም ነው። ስለዚህ ያያችሁት ሰጪ እግዚአብሔር ነው። ተቀባይ የሰው ልጅ ነው። እንግዲህ የሚሰጥ ለቅዱሳን አባቶቻችን የሰጠው ቃል ኪዳን ማለት ነው። የቅዱሳን ቃል ኪዳን በብሉ ኪዳን፣ እግዚአብሔር በብሉ ኪዳን ዘመን ከነበሩ ቅዱሳን ልጆች ጋር በተለያየ ጊዜ ቃል ኪዳን አድርጓል። ከጻዲቁ ኖህ፣ ከካህኑ መልከጼዴቅ፣ አበብዙሃን ከተባለው አብርሃም፣ ከይስሐቅ፣ ከያዕቆብ፣ ከሙሴ፣ ከዳዊት ጋር ያደረጋቸው ቃል ኪዳናት እንግዲህ ደጋግ አባቶቻችን ናቸው። ስለዚህ የሚታወቁ ናቸው ማለት ነው። ከኖ ጋር የተደረገው ቃል ኪዳን ስንመለከት ከእርሱ አልፎ ለእኛ ብሎ እስከ ዓለም ፍጻሜ ለሚመጣው ትውልድ ሁሉ የተረፈ ነው። ይኸውም እኔ ቃል ኪዳኔን ከአንተ በኋላ ከሚመጣውም ከዘራችሁ ጋራ አቆማለሁ ከአንተ ጋር ላሉትም ሕያው ነፍሳት ላላቸው ሁሉ ካንተ ጋራ በከመርከብ ከመርከብ ለወጡት ለወፎችም፣ ለእንስሳትም፣ ለምድርም ለአራዊትም ሁሉ ለማንኛው ለምድር አራዊት ሁሉ ይሆናል። የቃል ኪዳን ለና ላንተም አቆማለሁ። ስጋ ያለው ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም የሚል ነው ኦሪት ዘፍጥረት ምዕራፍ 9 ቁጥር 9 ላይ ተቀመጠ ቃል ነው። እንግዲህ እግዚአብሔር ይሰጣል ለአባቶቻችን የሚሰጠው ቃል ኪዳን ነው። እዚህ ላይ በግልጽ እንደተጻፈልን የጻድቁ ቃል ኪዳን ለሰው ልጆች ብቻ ሳይሆን በምድር ለሚኖሩ ፍጥረታት በሙሉ ነው። ይሄ በአንድ ጻድቅ ምክንያት ምድር እንድትባረቅ ማስ ማሳያ ነው። በኃጢአት ምክንያት ደግሞ ምድር ትጠፋለች። በቃየን ልጆች ምክንያት ምድር ከነ መለዋ ጠፍታለች። ኖህና ቤተሰቦቹን እና ጥቂቶች ፍጥረታትን መቅረታቸው ለዚህ ምሳሌ ነው። እግዚአብሔር ኖህን አለው የሥጋ ሁሉ ፍጻሜ በፊት የደርሷል። እንግዲህ የሰው የሥጋ ሁሉ ፍጻሜ በፊት የደርሷል፣ ከእነሱም የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ላይ አጠፋቸዋለሁ እንዲል ይሄ ኦሪት ዘፍጥረት ምዕራፍ 6 13 ላይ ማለት ነው። እግዚአብሔር ስለ ብዙ ኃጢአት ምድሪቷን እንዳያጠፋት የጥቂቶቹን ጻርቃን ጸሩትና ቃል ኪዳን እንደሚጠብቅ በዚህ ማሳያ ይቻላል ማለት ነው ስለዚህ አባቶቻችን እንግዲህ የገባላቸው ቃል ኪዳን አለ ለእነሱ የተሰጣቸው ቃል ኪዳን ልዩ ነው ዛሬ በገድላቸው እኛ ብዙ በረከት እናገኛለን ሰዎች የገባን ሰዎች የተረዳን ሰዎች ስለዚህ የአባቶቻችን ጸሩት የአባቶቻችን ቃል ኪዳን ለኛም ለእኛም ተርፏል ማለት ነው ስለዚህ እኛም እንዳንጸፋ እና አበብዙሃን የተባለው አብርሃም ልክ እንደ ጻዲቁ ኖኅ ሁሉም የሰውን ዘርን ከርግማት ወደ በረከትን የሚያሻግር ቃል ኪዳን ተቀብሏል። የምድር ነገዶች ሁሉ በአንተ ይባረካሉ እንዲል ወደ ዘፍጥረት ምዕራፍ 12 ሶስት ላይ ማለት ነው። ልጁ ይስሐቅ የምድር አሕዛብ ሁሉ በዘር ይባረካሉ የሚለው ቃል ኪዳን ተቀብሏል። ወደ ዘፍጥረት ምዕራፍ 26 ቁጥር አራት ላይ ይስሐቅ መሞቱ በፊት ልጁ ያዕቆብን እግዚአብሔር ለአብርሃም የሰጣትን ምድር ትወርሱ ዘንድ የአብርሃም በረከት ለአንተ ይሰጥሃል ለዘርህም እንዲሁ እንዳንተ በማለት ከአባቱ የወረሰውን ቃል ኪዳንና በረከት አስተላልፏል ማለት ነው። ወዲዘ ፍጥረት ምዕራፍ 28 ቁጥር አራት ላይ ይህን ቃል ኪዳን ይዘው ኋላ የተነሳው ትውልድ በመከራው ጊዜ የአብርሃምና የይስሐቅ የያዕቆብ አምላክ እያለ ሲማፀን ይኖራል። ለምሳሌ ሊቀ ነቢያት ሙሴ በዘመኑ ይመራቸው የነበሩ ሕዝበ እስራኤልን በአምልኮ ጣዖት እግዚአብሔርን ትተው እንግዲህ በአምልኮ ጣዖት እግዚአብሔርን በማሳዘናቸው እግዚአብሔርን በቁጣ ሊያጠፋቸው እንደወሰነ ሰምቶ የአብርሃምና የይስሐቅ የያዕቆብ አምላክ ሆይ ማረን ብሎ ተማጽኗን ማለት ነው። ስለዚህ ይሄ ነው ቃል ኪዳን። እንግዲህ እኛ በአባቶቻችን ጸሎት እንደምንድን ነው እንግዲህ የእግዚአብሔር ቸርነት አባቶቻችን ይለምናሉ በዚች ምድር ላይ ቅዱሳን አባቶቻችን አሉ የሚታዩ ቅዱሳን አሉ የማይታዩ ቅዱሳን አሉ ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለ አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከገጽ ከምድረ ከግብጽ ምድር ባወጣቸው በሕዝብ ላይ ስለምን ታቃጣለህን? ግብፃውያን በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፉ ለክፋት አወጣቸው ብሎ ስለምን ይናገራሉን? ከማዕቱ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁም እንደ ሰማይ ከዋክብት አበዛዋለሁ። ይህችንም የተናገርኳት ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልሃቸውን ባሪያዎችን አብርሃምን ይስሐቅን እስራኤልንም እንሆ አስብ እንዲል ወሪዘ ፍጥረት ወሪዘ ፀአት ምዕራፍ 32 ቁጥር 11 እስከ 13 ማለት ነው። ሙሴህን ከጸለ በኋላ የእግዚአብሔር መልአክ እንደነበረ አንድም የጸሎቱ ውጤት ምን እንደነበረ ሲናገር እግዚአብሔር በሕዝቡ ላይ ሊያደርገው ከታሰበው ክፋት ራራ ብሏል ስለዚህ ወደ ዘፀአት ምዕራፍ 32 14 ላይ ተቀመጠ ቃል አለ እግዚአብሔር መሀሪ ነው እግዚአብሔር ደግ ነው እግዚአብሔር ቸር ነው ምን ያስፈልጋል ወደ እሱ መቅረብን ወደ እሱ መለመንን እንግዲህ አብርሃም እኮ ያው ሃምሳ ጻድቃን ብታገኝ እያለ ወርዶ ሰላሳ አስር አምስት አንድ ብታገኝ አትምርልኝ ም ወይ ብሏል ስለዚህ ይምራሉ ብሎ ቃል ኪዳን እንግዲህ ቃል ኪዳን ቀላል አይደለም። ዛሬ ቃል ኪዳን ይገባባሉ፣ ቃል ኪዳን ይማማላሉ፣ ቃል ኪዳናቸውን ሳይፈጽሙ በዚያው ይቀራሉ ማለት ነው። ስለዚህ ከእንደዚህ ያለ የሰወረን የቅዱሳን አምላክ አምላካችን፣ ፈጣሪያችን፣ መድኃኒታችን ኢየሱስ ክርስቶስ እና እግዚአብሔር ከዳዊት ጋር ቃል ኪዳን አድርጓል። ለዳዊት ከተገባለስ ቃል ኪዳን አንዱ በመንግስቱ ዙፋን ከዘር ሰው አላሳጣሃም የሚል ይገኝበታል። ይህ ቃል ኪዳን በሰለሞን ብቻ የሚቆም ሳይሆን ለትውልድ ሁሉ የሚቀጥል መሆኑን ከሰለሞን ጋር ደግሞ ቃል ኪዳን ቃል ገብቶለታል። እኔ ከእስራኤል ዙፋን ከዘር ሰው አይታጣም ብዬ ለአባት ለዳዊት እንደተናገርኩ የመንግስቱን ዙፋን በእስራኤል ላይ ለዘላለም አጸናለሁ እንዲል አንደኛ ነገስት ምዕራፍ ዘጠኝ አምስት ላይ የዳዊት ልጅ ሰለሞን በእግዚአብሔር ላይ ያመፅ አምጾ ትእዛዙን ባለመጠበቅ አልጠብቅም ብሎ ለጣዖት በመስገድ እግዚአብሔር ባሳዘነው ጊዜ እንኳን ስለ ዳዊት ብሎ ታገሰው እንጂ መንግስቱን ከእጁ ነጥቆ ለሌላ አልሰጠም። ቅዱስ መጽሐፍ ይህንን እውነ ሲናገር ጠበበኛው ለጥሎኛልና ለሶዶማውያን አምላክ አሳ አስሮታል ለሞአምም አምላክ ለካምሽ ለአሞን ልጆች አምላክ ለሚሊኩም ሰግደዋልና አባቱ ዳዊትም እንዳደረገ በፊቱ ቅን ነገር ያደርጉ ዘንድ ስርዓቱን፣ ፈቃዴንም ይጠብቁ ዘንድ በመንገዴ አልሄዱምና ካለ በኋላ መልሶ መንግስቱን ሁሉ ከእጁ አልወሰደም። ትእዛዜንና ትእዛዜንና ስርዓቴን ጠብቀው ስለመረጥኩት ስለ ባሬ ስለ ዳዊት ግን በዕድሜ ሁሉ ላይ አለቃ አድርጌዋለሁ ይላል። አንደኛ ነገስት ምዕራፍ 11 33 እስከ 34 የተቀመጠ ቃል አለ። እንግዲህ ቃል ኪዳን ነው። እንግዲህ የኖህ ቃል ኪዳን ከሰው ልጆች አልፎ የምድርን ፍጥረታት ሁሉ ከስጥመት ከጥፋት የአብርሃም የኢስሐቅ የያዕቆብ ቃል ኪዳን ህዝብን ህዝበ እስራኤልን ከጥፋት ታደግ የዳዊት ቃል ኪዳን። ለልጁ ለሰለሞንና ለትውልዱ ሁሉ የሚጠቅም ከሆነ የቅዱሳን ቃል ኪዳን በነገረ ድነት ላይ ሰፊ ጥቅም አለው ማለት ነው። እንደሚታወቀው የዘመነ ብሉይ ኪዳን በአብዛኞቹ ለምድራዊ ሕይወት የሚጠቅሙ ናቸው። እሺ ብትሉ፣ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ እንቢ ብትሉ ግን፣ ብታምፁ ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯል እንዲል በትንቢተ ኢሳያስ ምዕራፍ አንድ ቁጥር 19 እስከ 20 የተቀመጠ ቃል አለ። እሺ ብትሉ የምድርን በረከት ትበላላቸው። እንግዲህ እምቢ ካላን አልገዛም ካለ የሰው ልጅ ያው ምን ይከተለዋል? መክሰፍትና መከራ ቁጣ ነው። በአሁኑ ሰዓት የሰው ልጅ አልገዛም ስላለ፣ አልታዘዝም ስላለ፣ ለእግዚአብሔር አልገዛም ስላለ፣ ፍቅር ስለሌለ፣ አንዱን አንዱን የሚጠላበት ዘመን ላይ ስለሆነ አስቸጋሪ ዘመን ላይ ያለ ነው። ስለዚህ ይህንን ዘመን የሰላም ዘመን፣ የፍቅር ዘመን የአንድነት ዘመን ያደርግልን። ይህን የሚላየውን ሰይጣን ከእግራችን ከግራችን በታች ጣለልን። በትዳር ውስጥ ሰላም የለም፣ ፍቅር የለም፣ አንድነት የለም፣ መግባባት የለም፣ መደጋገፍ የለም፣ መተሳሰብ የለም። በቃ እያንዳንዱ ፍቅረ እግዚአብሔር በውስጣችን የለም ርቋል። ዝም ብለን እንጮሃለን እንጂ ጩኸታችን ከእግዚአብሔር ዘንድ ይሰማ ዘንድ፣ ያው እግዚአብሔርን በመፍራት ለእግዚአብሔር በመገዛት ትዕዛዙን ጠብቁ ነው። እሺ ብትሉ የምድር በረከት ተባላላቸው፣ እምቢ ብትሉ ግን ብታምጹ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯል አለ። እና ለኖኅ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለዳዊት፣ ለሰሎሞን የተገባላቸው ኪዳናት የሰው ዘር በተለይ የጻርቃን ትውልድ ከምድር እንዳይጠፋ የሚያደርግ ነው። በእነዚህ የጻርቃን ትውልድ ውስጥ እመቤታችን ቅድስት ድንግል ማርያም ትወልዳለችና ከእርሷም ያለ መድኃኒት የህይወት ምንጭ ክርስቶስ ይወለዳልና ለዚህ ነው ዳዊት ስለ እመቤታችን ቅድስት ድንግል ማርያም በዘመረው ሚስጢራዊ መዝሙር መሰረቶቿ በተቀደሱ ተራራዎች ናቸው ያለው። መዝሙር 86 ቁጥር አንድ ላይ የተቀደሱ ተራራዎች የተባሉት ደብረ ታቦር ወይም አርሞኒየም አይደለም። አባቶቻችን ሊቃውንት እንደሚያብራሩልን አብርሃም፣ ይስሐቅ፣ ያዕቆብ ናቸው። እነዚህ አባቶች እመቤታችን ቅድስት ድንግል ማርያም የትውልድ ሐረግ ውስጥ ተጠቃሾች ናቸውና፣ አንድም የቤተ መቅደስ መጽናናት በኪዳን አብርሃም፣ ይስሐቅ፣ ያዕቆብ ላይ ነው ለማለት መናገሩን አባቶቻችን አብራርተውልናል። ሁለቱም አብራሪያ ለቅዱሳን የተሰጣቸው ቃል ኪዳን በነገረ ድህነት ላይ ያለው ተጠቃሚ የሚያስገነዝቡ ናቸው ማለት ነው። መዝሙረኛው ዳዊት አንድምታም ብንመለከት ማለት ነው። እንግዲህ ለአባቶቻችን የተሰጣቸው ቃል ኪዳን እና እመቤታችን መድኃኒት እንደምትወልድ እንግዲህ ነቢያት ትንቢት ተናግረዋል። ጌታ እንደሚወርድ እንደሚወለድ ትንቢት ተናግረዋል። አባቶቻችን ሐዋርያት ደግሞ ሰብከዋል ማለት ነው። ዓለምን ዞሮ ዛሬ እኮ ወንጌል መስበክ ጠፍቶ፣ በቃ ወንጌል ሳይሆን ወንጀል እየተነገረበት እየተሰበከበት ነው። የሰው ልጅ ጆሮ የደነቆረ ማለት ነው። መንፈሳዊ ነገርን ማድመጥ አቅቶን በመንፈሳዊ መንገድ መሄድ የተሳነን ማለት ነው። ሰይጣን ያጠቃን። ሰይጣን መረቡን እየዘረጋ መረብ ውስጥ እንድንገባ እያደረገ ያለው ይሄ ጠላትን ያለው ማለት ነው። ጠላት ሁልጊዜ መረብ ይዘረጋል። ስለዚህ ወጥመድ ነው የሚዘረጋው። ያ ወጥመድ ውስጥ እንድንገባ ነው የሚፈልገው። ጠላት ሁልጊዜ ሰይጣን ሁልጊዜ እኛ መረብ ውስጥ እንድንገባ ነው። መረብ ውስጥ ከገባን በኋላ አዙሮ የእሱ ካደረገን በኋላ ይጫወትብናል ማለት ነው። እንዲህ እያደረገ ነው የሰው ልጅ የሚጫወትብን፣ እንዲህ ነው የሚቀልድብን፣ እንዲህ ነው የሚያሾፍብን። ከእንደዚህ ያለ ሰይጣን ቅዱሱ ደጉ አምላክ እግዚአብሔር ሁላችንን የሚጠብቅን እና ለቅዱሳን የተሰጣቸው ቃል ኪዳን ቀላል አይደለም። አባቶቻችን በጸሎታቸው፣ በምልጃቸው፣ በቃል ኪዳናቸው ያው እንደሚያማልዱ እንደሚያስታርቁ ነው እና ቃል ኪዳን ሁለትና ከዚያ በላይ በሆኑ ወገኖች መካከል የሚደረግ ውል ስምምነት ነው። አሁን ቃል ኪዳን የምትገባባላችሁ ቃል እንዲህ እንዲያደረግላለው እንዲህ እንዲያደርጋለሁ እንዲህ። አሁን ስለት ያለው ሰው እኔ ስለቴን እንዲህ ያደርጋለሁ ብሎ ወይ ለሚካኤል ወይ ለገብርኤል፣ ወይም ለአርሴማ፣ ወይም ለእመቤታችን፣ ወይ ለመድኃኔ ዓለም፣ ወይ ለቅዱስ ጊዮርጊስ፣ ለእያንዳንዱ ሰማዕት ወይም መልአክ ቃል ይገባል ማለት ነው። በዚያ መካከል ማናለ እኛ ባናየው ክርስቶስ ያያል። ስለዚህ ቅዱሳንም ይሰማሉ፣ ከእኛ ጋር ያሉ ቅዱሳን በቀኝ ያሉት ማለት ነው። ስለዚህ መልካሙን ነገር የሚመዘግቡ መጥፎውን ነገር ደግሞ የማይመዘግቡ እግዚአብሔር ሁልጊዜ መጥፎውን ነገር አይደለም የሚመዘግብልን መልካም መልካሙን የምንሰራው ነው የሚመዘግበው። ሰይጣን ግን ሁልጊዜ መጥፎ መጥፎን መጥፎ መጥፎ ነው የሚበቃ። ይህን አድርጋል፣ ይህን አድርጋል፣ ይሄን ብድላል፣ ይሄን ሰርታል፣ ይህን አድርጋል። ስለዚህ ቆም ብለን ጸሎት ስንጀምር የህሊና ጸሎት ስንጸልይ ህሊናችን ውስጥ ይመጣና አቤት ያሁን አንተ ጸሎት አሁን ያቺ ጸሎት ይሰማል ተሰሚነት አይኖረውም እያለ ብዙ ጊዜ ሰይጣን እንዲህ ነው የሚጫወትብን። ስለዚህ ይህንን ሰይጣን ከእግራችን በታች ይጣልልን። እንግዲህ ቃል ኪዳን ቀላል አይደለም። በስምምነቱ ላይ ውል ሰጪ ውል ተቀባይ ውሉና የውል ስ- የስምምነቱ መማፀኛ ምልክት ይኖራል እና በአዳምና በእግዚአብሔር መካከል የነበረውን ቃል ኪዳን ብንመለከት ውል ሰጪ እግዚአብሔር እና ውል ተቀባይ ደግሞ አዳም ነው ውል እጸበለስ እንዳትበላይ ትእዛዜን ጠብቅ ነው የሚል ሲሆን የውል መማፀኛ ምልክት እጸበለስ ነው ይሄ በአዳምና በእግዚአብሔር መካከል የተደረገው ቃል ኪዳን አዳም ቃል ኪዳን ከጠበቀ በህይወት ሊኖር ቃል ኪዳኑን ካልጠበቀ ግን እንደሚሞት በእግዚአብሔርና በአዳም መካከል የተደረገው ቃል ኪዳን ነው። አዳም ቃሉን ባለመጠበቁ አንድም ቃል ኪዳኑን በማፍረሱ ሞት እንደተፈረደበት ይታወቃል። ስለዚህ እንዳትበላ የተባለውን በላ፣ እንዳትነካ የተባለውን ነካ። ስለዚህ እኛም እንዳትነኩ በዚህ መንገድ ሂዱ ይለናል። ስለዚህ በእውነተኛው መንገድ እንድንጓዝ የቅዱሳን አምላክ ቅዱሱ ጌታ አምላካችን እግዚአብሔር ሁላችንንም ይርዳን ይጠብቀል። ስለዚህ ይሄ ነው እግዚአብሔር በአንድም በሌላም የሰው ልጅ ትክክለኛውን መንገድ ይዞ እንዲጓዝ ይፈልጋል። ግን የሰው ልጅ ደግሞ በዚያ መንገድ መሄድ አቅቶታል እና በዚህ በአባቶቻችን ቃል ኪዳን ብዙ በረከት ሰኛ አግኝተናል ተቀብናላል። ታዲያ የበረከቱ ተሳታፊ ከሆነን ጠላት ግራ የሚያጋባንን ጠላት ማሸነፍ አለብን። ስለዚህ ማሸነፍ አለብን ማለት ነው እሱን ካሸነፍ ነው እሱን ዲር ካደረግነው ትልቅ በረከት አለን ማለት ነው። እና የተወደዳችሁ የክርስቶስ ቤተሰቦች እንግዲህ የታብሌት እየሰራ አይደለም፣ እየሰራ አይደለም። በቃ እየተጻረረን ነው እናንተም እንዳታዳምጡ እኔም ተረጋግቼን እንዳልናገር የቅዱሳን ገድል እንዳታዳመጡ እያደረገን እየፈተነን ያለው እንግዲህ እግዚአብሔር ያስተካክለው ነው የሚለው እሱ ያስተካክልልን በምሕረት በቸርነቱ ሁላችንንም ይጠብቀን ለቃሉ ተገዥ ያደርገን ትእዛዙን እንድንጠብቅ እሱ ይርዳን በህመም ውስጥ በጭንቀት ውስጥ በፈተና ውስጥ ያሉትን ምናምን ከቅዱሳን እግዚአብሔር ሁላቸውን ይጠብቀን ሁላችንንም ከጭንቀት መንፈስ መድኃኒ አለም ይሰውረን በህመም ያሉትን ፈውስን ጤናውን ያድላቸው የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ደግሞ ያጽናናልን፣ በእስር ቤት ያሉትን ደግሞ ያስፈታልን፣ በስደት ዓለም ትንም ይሰብስብልን። አጽራሪ ቤተክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳመትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታክስልን። ከቅድስት ቤተክርስቲያን የራቁ ከሃይማኖት የወጡ የመልሳቸው የሰብስባቸው ለቃሉም ተገዢ ያድርጋቸው። የምሕረት አባት የቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰላሙን፣ ፍቅሩን ለሁላችን ይስጠን ያድለን፣ ከክፉ ነገር ይሰውረን፣ እሱ ከሚያውቀው እኛ ከማናውቀው አደጋ፣ መከራ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ